በደቡብ ኢትዮጵያ ክልል ሕጋዊ ሆነው የሚንቀሳቀሱ የተፎካካሪ ፖለቲካ ፓርቲዎች የጋራ ምክር ቤት አባላት በወላይታ ሶዶ ከተማ የተለያዩ የልማት ስራዎችን ተዘዋውረው የተመለከቱ ሲሆን የፖለቲካ ሀሳብ ልዩነቶች ቢኖሩንም ለሀገር እድገትና ለሕዝብ ጥቅም በትብብርና አንድነት እንሰራለን ብለዋል። ያየናቸው ነገሮች እጅግ በጣም ደስ የሚሉ ናቸው ከመጀመሪያም አንስቶ ከፎቶ አውደ ርዕይ አንስቶ ያየናቸው ነገሮች እጅግ በጣም ይበል የሚያሰኙ ናቸው። ብሎኬት ማምረቻ ፋብሪካው ድረስ እንዲሁም አንጀዲ ዱቄት ፋብሪካ ያለው ነገር እውነት ለካ ሀገራችን ይህን ያክል በዚህ ልክ ለምታ እንዳለች ያው በዛሬ ዕለት አይቼ በጣም ደስ ብሎኛል። የሀሳብ በላይነት፣ በንግግር መተማመን፣ የዲሞክራሲ ባህል መገለጫ እና የስልጣኔ ማሳያ መሆኑን ተናግረው እንዲህ አይነት ልምምዶች ተጠናክረው መቀጠል እንዳለባቸው አስረድተዋል። ተቀራርበው መስራት የሚባለው ለህዝብ ከሚጠቅሙት አጀንዳዎች ሁሉም እኛ የህዝብ አጀንዳውን ነው የምናቀርበው። የህዝብ አጀንዳ በሚቀርበው ወይም በሚያስፈልገው ልክ ስናቀርብ የሚያደርገው በየትኛውም ሰዓትም ወዳጅ ነው። ወዳጅነት ደግሞ ፖለቲካሊ ብዙ ፍጹም ጠላትም ፍጹም ወዳጅም የለም። ያንን በወዳጅነት መስራት የምንችለው ለህዝብ የሚያስፈልጉት ነገሮችን በሙሉ በወዳጅነት እንሰራለን። ምናልባት አስበል ሊሆን ላይሆን ይችላል። ችግሮች የሚፈጠሩት አንዳንዴ አን ኤክስፔክትድሊ ከቁጥጥር ውጭ ሆነው የሚፈጠሩ ችግሮች ህዝብንም መንግስትንም ሀገርንም በጣም ሊጎዳ ስለሚችል በተቻለ አቅም አስፍቶ ሰላማዊ በሆነ መንገድ ጉዳዮቻችንን በንግግር በጠረጴዛ ዙሪያ የመፍታት ጉዳዮች ቢኖሩ ይሄንም የተሳለጠ እንዲሆን የተሻለ እንዲሆን ጥሩ እንዲሆን ሀገር ሰላም እንድትሆን የፖለቲካ ፓርቲዎችን በሰላማዊ መንገድ በዲሞክራሲያዊ መንገድ ስራዎቻችን ጉዳዮቻቸውን እንዲፈጽሙ የመንግስት ማስተዋጽኦ እጅግ በጣም ጉልህ ነው። በወቅታዊ ክልላዊና ሀገራዊ ጉዳዮች ላይ የፖለቲካ ፓርቲዎች መድረክ ወላይታ ሶዶ ከተማ የተካሄደ ሲሆን የሀሳብ ልዩነቶች በጠረጴዛ ዙሪያ መፍትሄ እንዲያገኙ መደረጉ ተገቢ ነው ይላሉ። አንደኛ ነገር ይሄኛው መድረክ በጣም ደስ የሚል እና አሪፍ አጋጣሚ ለሁላችን ይፈጥራል ብዬ አስባለሁ። ምክንያቱም ሁላችንም ለአንድ ኢትዮጵያ ነው የምንታገለው የምንሰራው፣ አንድ ኢትዮጵያ ለማሳደግ ነው እና አንድ ላይ በመተባበር መጀመሪያ የነበረን አስተሳሰብ የመገፋፋት የመራራቅ አስተሳሰብን ትተን በጋራ አንድ ላይ የመስራት ኦፖርቹኒቲ እና አጋጣሚዎች መገኘታቸው በጣም ትልቅ ነው። በተቻለ መጠን ልዩነታችን የነበረው መጀመሪያ የአይዲዮሎጂ ነው ልዩነት ነው። ልዩነቶቻችንን ትተን አንድ በሚያደርገን አንድነት በአንድ በሚያደርገን ጉዳዮች ላይ ስለ ሀገራችን ስለ አካባቢያችን ልዩነቶቻችን በመተው አንድ በሚያደርገን ጉዳዮች ላይ አንድ ላይ በመስራት ጥሩ ሀሳብና ጥሩ እንትኖች መጥተዋል። በዛ እየተወያየን ነው። ጥሩ መልካም ነገር ይኖራል ብዬ ተስፋ አደርጋለሁ። እንዳሁኑ እንደዚህ አይነት መድረኮች ተዘጋጅተው ሁሉን የፖለቲካ አባላትና እና አላማ ያላቸውን የያዙትን ያነገቡትን ለኢትዮጵያና እስከሚሰሩ ለህዝባቸው እስከ ሰሩ ድረስ ተቀራርበው የሚሰሩበት የፓርቲን ማብዛት አይደል፣ ህዝቡ የሚደነጋገርበትን አቅጣጫና ፖሊሲ በአንድ ፖሊሲ ሶስት አራት አባላት ወይም ትንሽ ውስን አባላትን ይዞ ፓርቲንን በሚል በኢትዮጵያ በሀገሪቱ ኢኮኖሚውንም እኮ የሚጎዳበት አቅጣጫ ነው ያለ። ስለዚህ ፓርቲዎች በራሳቸው ወደ አንድና ወደ ውህደት መጥተው የህዝባቸውን ጥያቄ በአግባቡ መልሰው ለምርጫ መቅረብ ያለባቸው። ትብብር በሚያስፈልጉ ጉዳዮች ላይ ደግሞ በትብብር በጋራ እየተሰራ ያለበት ሁኔታ አለ። ይሄ ደግሞ ትልቅ ውጤትም እያደረገ ያለበት ሁኔታ አለ። የፖለቲካ ፓርቲዎች እንደ በፊቱ ተሳትፎ ብቻ ሳይሆን አበርክቶም ጭምር አሁን ለሀገር በተለይ ከሀገር ግንባታ አንጻር አበርክቶ ከፍ እያለ የመጣበት ሁኔታ አለ። ይሄ ከዚህ በተሻለ ከፍ አድርጎ ለመሄድ እንደዛ አይነት አሁን የጋራ መድረኮች ትልቅ ጠቀሜታ አላቸው። የደቡብ ኢትዮጵያ ክልል የብዛ ባህል መገኛ ብቻ ሳይሆን ብዛ ሐሳብ የሚንሸራሸርበት በመሆኑ በአገራችን ከጊዜ ወደ ጊዜ እየተሻሻለ የመጣውን የተለያየ ሀሳብ ወደ ጠረጴዛ ዙሪያ የማሰባሰብ ልማድ ይበልጥ ማጠናከር እንደሚገባም ተጠይቋል። ለክልላችን፣ ለህዝባችን ይበጃል ያሉትን ሪዮታንም ቀርሶ ፕሮግራም አዘጋጅቶ በክልላችን በሰላማዊ መንገድ እየታገሩ ይገኛል። በዚህም ለክልላችን ሁለንተናዊ ለውጥ በክልላችን ያሉ እምቅ የተፈጥሯዊ ክልላችን ላይ ያሉ እምቅ የቱሪዝም ሀብት፣ የህዝቦች አንድነት እንዲከበር፣ መልካም አስተዳደር እንዲሰፍን በሀሳብ ብቻ እየታገልን ሀሳብ እየሰጠን አስተያየት እየሰጠን ይሄ ቢስተካከል ይሄ ቢጨመር ይህ ቢቀነስ እያልን የምንገኝ መሆናችን እንዲታወቅ እንፈልጋለን። በዚህ መድረክ የተገኙት የክልሉ ርዕሰ መስተዳደር አቶ ጥላሁን ከበደ በጠረጴዛ ዙሪያ መወያየት በእድገትና በልጽግና ጎዳና ላይ ላለች አገር ወሳኝ ነው ብለዋል ለተረጋጋ የፖለቲካ ስርዓትና የባህል ግንባታ የፖለቲካ ፓርቲዎች ሚና እንደሚያስፈልግም ነው የጠቀሱት በጠረጴዛ ዙሪያ ቁጭ ብሎ መነጋገር መመካከር መጀመር ነው ለሀገር መንግስት ግንባታ ትላንት የነበሩት ስብራቶችን መጠገም ማከም የሚቻል ባይ ስለሆነ የተለመደውን የፖለቲካ ባህል ቀይረን ምርጫ ሲደርስ ብቻ ከፓርቲዎች ጋር መገናኘት ሳይሆን፣ ከምርጫ በፊት በነበሩ የስራ ጊዜያት ገዢ ፓርቲ ነን ብለን ሳንገባ ያ በአይን ተቀይሮ ቁጭ ብለን በመንግስት ስራዎችም በፓርቲ ስራዎችም ያለችን ሀገር አንድ ናትና ሁላችንም የራሳችንን ጠጠር ይዘን በጋራ የምንገነባት የጋራ ሀገራችን ላይ ሁሉም ሰው ተሳትፎን እንዲያደርግ የሚል